ብሩክና ፊፄ ተመካክረው ሀይሚን አሳብዷት አሳብዷት አይገልጸው ማለት ነው ጨርቋን ጥላለች እንደ ዛሬ ራሱ ተናዳ አታውቅም ማለት ነው እና ለማንኛውም ሀይሚን ብሩክና ፊፄ ተሳትቶላቸዋል ማለት ነው እና ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ ደህና ናችሁ ወይ እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም እኔ በጣም ደህና ነኝ ክብር ይስፋ ለሱ ያው ድምቀቶቼ ትናንት አልመጡም ነበረ ያው አዲስ አበባ ከቡታጅራ ወደ አዲስ አበባ ተመልሰዋል። በመጀመሪያ እንኳንም ተመለሳችሁልን እንኳንም ሰላም ገባችሁ ስላየናችሁ በጣም ደስ ብሎናል ማለት ነው እና ሲቀጥል፣ ዛሬ በሱስ ዙሪያ ነው ፊፄና ሃይሚ ሀይሚን ለማናደድ የተሰራ ቪዲዮ ማለት ነው እና ግን ቆይ ስለ ሌላው ስለ ጫቱ ስለ ሺሻው ቃ እመለስበታል በኋላ ላይ ማለት ነው እና ግን ባይ ዘ ዌይ ብሩክ ያስተላልፈው መልእክት በጣም ደስ ይላል ማለት ነው፣ እና የብዙ ሰው ሕይወትን የቀጠፈ ብዙ ወጣት ወጣት ልጆችን ያለ እድሜያቸው ሱስ ያደረገ ሱስ ነው። ሱስ እያሳሳቀ ነው። ምን እንዴት ልበላችሁ? ወንዝ እያሳሳቀ እንደሚወስዳችሁ ሁሉ ጫት፣ ሲጃራ፣ ሺሻ ሁሉ ነገር በቃ ሱስ የተባለ በጣም ከባድ ነው። አብሶ እነዚህ አንኮል ነገሮች ሺሻ ነገሮች ጫት ነገሮች በጣም በጣም ከባድ ከባድ ከባድ ከባድ ማለት ነው እና እንደ ቀልድ ብላችሁ የጀመራችሁት ነገር ነው ነገ ዋጋ የሚያስከፍላችሁ፣ በቃ ህይወታችሁን እስከ ማጣት፣ ኑሯችሁን፣ ትዳራችሁን፣ ቤተሰባቻችሁን እስከ ማስቀየም ደረጃ የሚያደርስ ሱስ ነው። የዘላለም ጸጸት ማለት ነው እና ብዙ ጊዜ አይታችኋል። ወጣቶችን እንደምናይ ነው ጎዳና ተዳዳሪ ቤታቸውን ዕቃ እየሸጡ በቃ ሱስ ከባድ ነው እና የእውነት ማንም ሰው ሱስ አይልመድ። በቃ ሱስ በጣም ከባድ ነው። አይታችኋል፣ ብሩክ ያችን ምንም ታክለው አንጫት በስንት ብር ነው የገዛው? ሶስት መቶ ምናምን ብር ማለት ነው። እሱም በፍለጋ አስባችሁታል፣ አለ በፍለጋ ማለት የተገኘበት አይቀመጥም። በቃ በጣም ወጣቱ በቃ ሱሰኛ ሆኗል፣ ደነዝ ሆኗል። በቃ በዚህ ያደነዝዛል ሰው ራሳችሁን፣ ከዛ ደግሞ እንትን በቃ ሌብነት የሰው ቦርሳ መንጠቅ በጣም አሁን ብዙ ጊዜ ሌብነት ሀገራችን ላይ ተስፋፋ ምናምን በእነዚህ ምክንያት ነው ማለት ነው። እና በጣም በጣም በጣም በጣም ከባድ ነው እና አብሶ አለ ብሩክ እውነት ነው። እናታችሁ አትዘንባችሁ፣ እህት ወንድሞቻችሁ አይዘኑባችሁ። በጣም ከባድ ነው። ቤተሰብ ካለቀሰባችሁ እናት አባታችሁን አስቀይማችሁ ነገር ሌላ ነገር ራሱ አይሳካላችሁ ማለት ነው እና ይህም መንገድ ያስተላለፈበት መንገድ በጣም ደስ ብሎኛል ማለት ነው ሲቀጥል የጫቱንስ አገኛል ጫቱን ኦኬ በበራችሁ ገዝታችሁ አገኘ። ሺሻውንስ የሺሻው እቃውን እንዴት ቤታችሁ ሊገባ ቻለ? የሺሻው እቃ ዋይ እቤት ውስጥ እንዴት ተገኘ? በቃ እንዴት ተገኘ ማለት ነውና በጣም በጣም የገረመኝ የሺሻው እቃ ማለት ነውና በጣም በጣም በጣም የገረመኝ ማለት ነው። እና ደግሞ ማሰባችሁ ራሱ በቃ በጣም በጣም በቃ አይዲያ በጣም የሚጠይቅ ስራ ነው። በቃ ታይለንት የሚጠይቅ ስራ ነው እና ብሩኬኒ ከአሁን በፊት በጣም አዝንላል ነበረ ግን አሁን አልሰማም ብለዋል። አልሰማም ብለዋል እና ያው ሀይሚ ባለፈው ሰክራ ፕራንክ ያደረገችው ዛሬ እሱ የመለሰው ማለት ነው። እና አዘርዋይስ ዋናው ፖይንቱ ያው ሱስ ስንት ለማለት ነው። እና ያው ኦልሬዲ አይታችኋል። መጀመሪያ ብዙ ጊዜ ይህምን የብሩክና ተከታታዮች አይታችሁታል ብዬ አስባለሁ። እና ያው መጀመሪያ እነሱ አስበውበት ነው ሀይሚ ያው ታውቃላችሁ ከቡታጅራ ምናምን ሲመጣ ይደብራል ምናምን እና ያው ፊፄ ያለ ስባል በቃ አብረን ሶስታችን እንጫወታለን ምናምን ብላ ወደ ቤት ስትሄድ በቃ እነሱ ጫቱን ዘርግተው ፍራሹን ፈርሸው በቃ እንደመነቀራ ሰውን ሀክታቸው ምናምን ማለት ነው። እና በቃ ይመስላልም ሲጀመር ማለት ነው። እና በቃ እኔ ራሱ ታምኒሉን ሳየው አብሶ ጫቱ አልገረመኝም። የሺሻው እቃውን ሳየው እንዴት እንዴት እንደደነገጥኩ ልነግራቸው አልችልም ማለት ነው እንዴ! በቃ የሆነ የመሰለኝ ሺሻ ቤት የተያዝ የመጀመሪያ ፕታም ሊሆኑን ሳይሆን ብሩክ ሺሻ ቤት ገብቶ ከዛ ሀይኙ ተጠርታ ምናምን እንደዛ ነበር የመሰለ ማለት ነው። ግን የጫ የሺሻው የጫ የሺሻው እቃ መገኘቱ በጣም በጣም ከንክሎኛል ማለት ነው። እንዴት ሺሻ ቃል ሊገኝ ይቻል አንተ ቤት ውስጥ? እሺ ሲቀጥል ደግሞ ጥሩ ነው። ማለት ይሄ እንደ ማስተማሪያ ነው። እሷ ባለፈው መጠጥ ሳትጠጣ እየጠጣች እንትን ብላ ካለች የስ ፕራንክ ድራማ ነው። ነገር ግን በአንድም በኩልም ጥሩ ነገር ሊያስተላልፉበት የፈለግበት ነገር አለ። በአንድ በኩል ደግሞ የሀይሚን ሀይሚ በጣም በጣም በጣም በጣም በጣም በቃ ግራ ገባት። በቃ የምታደርገው ነገር በጣም ግራ እኔ ገባት። ባይዘዌ በጣም በጣም ነው የምትወዳችው። ባይዘዌ የምትወዳችው ስላችሁ በጣም ነው የምታስብላችሁ። በዚህ ያህል ልክ ማለት ነው። ለቤተሰብም መደወል ፈለገች፣ ለመናገርም ፈለገች። ለሙሽም ደውላ ለሙሽን ነው የሚፈራው ብሩክ ለሙሽን ራሱ ለመናገር ልትናገር ፈልገ ደግሞ እንድታዝንበትም ደግሞ አልፈለገችም። ገባችሁ አይደለ? በቃ ለሙሽን የምናገረው ገና ዛሬ ቡታየራ የራ ከመምጣትክ እንደዚህ እንትንትል ነበረ። ግራ ገባት። ፊፄ በፊት ነው የሚቅመው አንተ እንኳን እሱን አታስተውም እንደ አንተ ከእሱ ብሰ ቁጭ አልኮ እኮ ምናምን በቃ ይሆናል አይደለ። ብዙ ጊዜ ብዙ ወጣቶች የማይቅም ሰው የማያጭስ ሰው ምናምን ፋራ አርግቶ ነው የሚቆጥሩት። ማለት ና ብሩክም ያን አይዲያ ነው የተጠቀመው። በቃ እሷ ፋራ ናት እኮ ለምን እንትን በቃ ለምን ለምን እሷ አንጠራክብኝ እሷ ቡና ታፈላም። አረ እኔ ደግሞ ያሳቀኝ አረ ጫቱን አትወር ብሩ፣ ለጫቱ እንኳን ክብር፣ ለጫቱ እንኳን ክብር። ግን የእውነት ደንበኛ ሺሻ ቤት እንደሚመስለው ቤታችሁ ማለት ነው እና በ በጭስ ታፍኑ፣ ጠንቋይ ቤት ብላለች ሀይሚ እንኳን ማለት ነው እና በቃ ግራ ገባት፣ በቃ ደነገጠች፣ በቃ ፈራቻቸው ራሱ ማለት ነው እና በቃ እንዳትወጣ ቁልፉን ይዘውባታል። የራሳችሁ የራሳችሁ ጉዳይ ምናምን ብላ ማለት ነው እና በቃ ተው ፊፄ፣ አረ ተው ደግሞ እንዴ የፋርን የንትን እኮኒ ጫት በአንዴን እኮ ያተረ ማመሳችሁ ከዛ ጫት አለ ከዛ ሺሻውን ይዛቸዋል። ከዛ መጠጥ ይዛል። እንዲ ጫት እየቀማሹ ሻ እየጠጠ እያጨሳችሁ ከዛ ደግሞ መጠጥ አለች። እሷ ራሱ ግራ ገብቷት ማለት ነውና በቃ ግራ ገባት፣ ግራ ገባት፣ በቃ ግራ ገባት። በጣም ያሳዘነች፣ በቃ አንጀት የሚበላችን ማለት ነው። እሷ ይመሰላት በፊት በፊት የሚያደርጉ ምናምን የመሰራት ተደበቀው ምናምን የመሰራት እና ስትመጣ ደግሞ ፊፄ ብሩክ ማያቅ ሆኖ ነው እንደዛ መሰለኝና፣ በቃ እሷን ለምንጠራ ሀበኝ ምናምን እንደማያቅ አድርጎት ነው የተጠቀሙ። ግን ኢኒዌይስ ደስ ይላል፣ በቃ ተመችቶኛል ማለት ነው። ግን አንድንድ ጊዜ ትምህርት አለው በእርግጥ ያው ወጣቶቹን ብዙ ብሩክ እንደተናገሩ የኛው ጓደኞች ምናምን አለና አንዳንድ ጊዜ እንዳለው ቤተሰብን ልጆች ስንወልድ በነጻነት ብናሳደግ ጥሩ ነው። ነጻነት ስላችሁ በጣም ሞር የሆነ ነፃነት ሳይሆን በልኩ ሁሉን ነገር ልጅ አይቶ እንዲያድግ ማየት ነው። ለምን በጣም ስንጫ ነው ምን ስንለው እዛኛው ነገር ላይ ሞር እያተኮረ ፍላጎቱ እየጨመረን የሚሄደው ማለት ነው። እና እንደዛ ነው የምላችሁ ማለት ነው። ብሩክም እንደዛ ነው ያለው ያው ሀይሚ በጣም ተናዳለች። በቃ ብሩክና ሀይሚ በቃ በጣም በቃ አነቀች ሁሉ በቃ በጣም አስቀይም ካለው፣ በቃ ቡሩኬ በጣም ነው የምጣላክ፣ በቃ እንትን በጣም እንትን አለችው ማለት ነው። በቃ ግራ ገባት ምናምን፣ ኧረ በቃ እያሰማሽን ምናምን አላት ማለት ነው። እና ጫታ ያያዝ ይሄ እንትኑ ይሄ ምንድ ነበር ሲመነቅሩ ነው የሚባለው፣ እቺ ልጥፍ ምትደረጓ ጫት ማለት ነው። ደግሞ እንዴት አወቅሽ ምናምን ሲሉ ያው፣ በሰፈር ውስጥ በሰፈራችን ውስጥ የማያቅም የማይቅም ሰው የለም። ማለት እኔ እንደዚህ አይነት ነገር ውስጥ ባልኖርም፣ ግን በሰፈራችን ውስጥ በጣም ብዙም የሚቅሙ ሰዎች አለ። ያለው ና ያው እነ ብሩክም ያን ድራማ የተያያዩት በፊልም እናለላ ሲመነቅሩ ነው ችንቱ ነው የሚለጥፋት ማለት ነው። ና በቃ ፍፄማ ደግሞ ይሄ ይሄ አራጋቢ መስለው አልከሰሉን ያከታትራል ማለት ነው ና በቃ ይሁን ግን ሆኖላቸዋል ማለት በቃ በጣም ተሳክቶላቸዋል። ከልባቸው ነው የሰራችሁት ማለት ነው እና በቃ አሪፍ አርግታችሁ ትወናውን በደንብ ሰርታችሁታል ማለት የሆነ አሳማኝ ነገር ነው ና በቃ ከዛ መጨረሻ ላይ ያው ሀይሚ ማወቀች አላው ምንትናለች ና ፊፄ ቅጠሉን አምጥቶ ያለብሳታል ማለት ምን እንድታረገው ነው ኮባውን ነው የምትለው እንጨፍርበት ነው ኮምሶ ቤኔ ይሄን ያልተወድካለች ግን ማለት ነው። በጣም በጣም በጣም በጣም በቃ ከፊፄ ይልቅ ብሩኬሊን ፎከስ ያደረገችው ማለት ነው። በቃ እንዲህ አላመነችም። በቃ በጣም ነው የደነገጠችው። እንዴት በቃ ብሩክ እንዴት ታጨሳለህ? ይሄ እርድና መሰላችሁ? እንዴት ለእናንተ እርድና ይሄ ነው እንዲ ምናምን እሰ እንኳኑ በቃ ካልቀሙ ካልጨሱ አላዳ በቃ ደስ ሰተኝናል።